ንሴሴዘበግ በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን እንደምን ሰነበታችሁ? የቸርነት ባለቤት ቅዱስ አምላካችን እስከ ሰዓት ድረስ ወዶና ፈቅዶ ስላደረሰን ስሙ ከምድርስ ለዘላለም የተመሰገነ ይሁን። አውራሪተ መዓት አምጻኢተ ምሕረት ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም እንዲሁ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። ቅዱሳን አባቶቻችን እንደየማዕርጋቸው መጠን ለዘላለም ስም አጠራራቸው ከፍ ያለና የተመሰገነ ይሁን። ወዘልፈ ንጸውር ሞቶ ለክርስቶስ በስጋነ፣ የክርስቶስን ሞት ዘወትር የክርስቶስን ሞት ሁል ጊዜ በስጋችን ተሸክመን እንዞራለን። የቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች በሁለተኛ ቆሮንቶስ ምዕራፍ አራት ከቁጥር 10 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ ይህንን ቃል ለቆሮንቶስ ሰዎች በዋናነት የገለጸበት መንገድ ግሩም ነው ወደ ኋላ ያለውን ሲገልጽ በሁሉ እንገፋለን እንጂ አንጨነቅም እናመነታለን እንጂ ተስፋ እንቆርጥም እንሰደዳለን እንጂ አንጣልም እንወርቃለን እንጂ አንጠፋም የክርስቶስ ህይወቱ በኛ ይገለጽ ዘንድ የክርስቶስን ሞት ተሸክመን እንዞራለን በማለት ያስቀምጣል። ታዲያ የክርስቶስን ሞት ለመሸከም የክርስቶስን ህይወት መስሎ ለመኖር ሁልጊዜም ሰማይታት በቁርጠኝነት ነው የሚጓዙት። ስለዚህ የቆሮንቶስ ሰዎች ይህንን የክርስቶስን ሞት የተሸከሙ የሰማይታቱን ህይወት አብነት አድርገው በቆራጥነት ክርስትናቸውን እንዲከተሉ ለማድረግ ይህን ግሩም የሆነ ኃይለ ቃል ነግሯቸዋል። የክርስቶስን ሞት ተሸክመን ሁልጊዜ እንዞራለን አለ። ስለዚህ ሞቱ በእኛ ህይወቱ በእናንተ ይሰራል። ሰማዕታቱ መከራን በመቀበላቸው በመታረዳቸው የክርስቶስን ህይወት መስለው በመኖራቸው ለእኛ ህይወትን አትርፈውልናል። ምክንያቱም እነሱ በዚህ ዓለም ሲኖሩ ይህን የሚታየውን ዓለም ተስፋ አያደርጉም፣ የወዲያኛውን ዓለም ተስፋ አድርገው ይኖራሉ እንጂ። እስመ ኢንሴፎ ዘያስተርኢ አላ ዘኢያስተርኢ፣ የሚታየውን ዓለም ተስፋ እናደርግም፣ የማይታየውን ዓለም ተስፋ እናደርጋለን እንጂ። እስመ ዘያስተርኢ ዓለም ሐላፊ ውእቱ ወዘሰ ዘኢያስተርኢ ቃዋሚ እስከ ለዓለም፣ የሚታየው ዓለም ሐላፊ ጠፊ ነው። የማይታየው ዓለም ግን ለዘለአለም የሚኖር ነው ጸንቶ የሚኖር ነው በማለት ይህን ተስፋውን ይነግራቸዋል። በዚሁ ምዕራፍ በሁለተኛ ቆሮንቶስ ምዕራፍ አምስት ከቁጥር 13ም ለእመኒ ኮነ አብዳነ እበድነ ለእግዚአብሔር እብዶች ብንባል ሰነፎች ብንባል ለእግዚአብሔር ነው ወለእመኒ ኮነ ጠቢባን ጠበብነ ለክሙ ጥበበኞች ብንሆን ጥበባችን ለናንተ ነው። እስመ ፍቅረ ክርስቶስ ያጀብረን ናጥ ውስተ ዝንቱ ሕሊና ይህን እንድናደርግ የክርስቶስ ፍቅር ግድ ይለናል በማለት ያስተምረናል። ይህን ሁሉ ሞት ተሸክመው፣ ሰይፍ ተሸክመው፣ እሳት ነዶባቸው፣ ሰውነታቸው ተገፎ መከራ እየተቀበሉ ጨው አሲር ተነስንሶባቸው የዚህ ዓለም ድሎት አንድ ቀን ሳያገኙ በመከራና በግፍ በስደት በረሃ በመታረስ ሲኖሩ ይህን ሁሉ የሚያስቡት የክርስቶስ ፍቅር በመስቀል ላይ የተከፈለውን ያን ዋጋ ለመመለስ ምንም እንኳን ሰማዕታት የከፈሉት መከራ ባይሆንም ፍቅሩን ግን በዚህ ገልጸዋል። እስመ ፍቅረ ክርስቶስ ያየብረን ናጥመ ውስተዝንትወሊና ይህን ልናደርግ የክርስቶስ ፍቅር ግድ ይለናል በማለት ልዩ የሆነው ፍቅሩንም ይገልጻል። ስለዚህ ሰማዕታት በዋናነት በዚህ ዓለም ሲኖሩ ስለ ሦስት ነገር ይመሰክራሉ። የመጀመሪያው ምስክርነታቸው ሀልወት እግዚአብሔርን ነው። እግዚአብሔር በአንድነት በሶስትነት ሲሰለስ ሲቀደስ ይኖራል። በዚህ የመጣውን ነገር ሞትን ይጎነጫሉ እንጂ ፈቀቅ አይሉም። እግዚአብሔር ይችን ዓለም የፈጠረ ነው። በአንድነቱ በሶስትነቱ ሲሰለስ ሲቀደስ የሚኖረው ዓለም ይችን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ከኢምንት ወደ ምንት ባሕሪ አምጥቶ የፈጠረ ነው። መጋቢ ዓለማት ፈጣሪ ፍጥረታት ነው። እኛንም ያስገኘ እሱ ነው። ከሱ በቀር ሌላ አምላክ የለም። በሰማይም ቢሆን በምድርም ቢሆን በእመቁም ቢሆን በሁሉም በአራቱ ማዕዘን የሚመለክ አምላክ እሱ እንጂ ሌላ አምላክ የለም ብለው ለጣወ ስገዱ? አምላካችሁን ካዱ ለአምላካችን ስገዱ ሲባሉ የእኛ ፈጣሪ ይችን ዓለም ያስገኘ ስሉስ ቅዱስ በአንድነት በሦስትነት ሲሰለስ ሲቀደስ የሚኖር አምላክ ነው ብለው ሀልዎተ እግዚአብሔርን ይመሰክራሉ። በዚህም ጸንቶ የመጣ ነገር ካለ ሞትን ይቀበላሉ፣ ሰማዕትነትን ይቀበላሉ እንጂ ንቅንቅ አይሉም። በሁለተኛ ደረጃ የሚመሰክሩት ለነሱ ስለተደረገው ነገር ወይም ደግሞ ለሁላችን ስለተደረገው ነገር ይመሰክራሉ። ጸጋ እግዚአብሔር ለሁሉ የመላሽ ናት። ስለዚህ ጸጋ እግዚአብሔር ለእኛ ተሰጥታለች። እጅ፣ እግር፣ ዓይን፣ ሁሉን ነገር አካል ዘይ አክልን የሰጠን እርሱ ነው። በሰማይ ያለውን በምድርን ያለውን ሁሉ የሰጠ እግዚአብሔር ነው። ሃይማኖትን የሰጠ ሃይማኖትን የገለጠ እግዚአብሔር ነው በማለት ስለ እነሱ ስለተሰጠው ጸጋ ጸጋ እግዚአብሔር በእኛ እንደበት ተዘርዝራ ምታልቅ አይደለችም ለሁሉም እንደየመጠኑ የተሰጠች ጸጋ ናትና ስለ ጸጋ እግዚአብሔር ይመሰክራሉ በሦስተኛ ደረጃ በቤተ ክርስቲያን ጉዳይ አይደራደሩም በእርግጥ ቤተ ክርስቲያን የክብር ቦታ ስትሆን ሀገር የተጋድሎ ቦታ ናት የሚኖሩት በሀገር ሆነው ሀገራቸውን ለቀው ሊሰደዱ ይችላሉ ለእመ የሰድዱ ኩም ሀበዛቴ ሀገር ጉዩ ሀበ ካልእታ በዚች ሀገር ቢያሳድዷችሁ ወደ ሁለተኛይቱ ሽሹ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ምንም እንኳን ስደትና መከራ ጽም ቢገጥማቸውም በዛ ሆነው ግን ስለ ቤተ ክርስቲያን ተጋድሎ ይመሰክራሉ። ስለ ቤተ ክርስቲያን ተጋድሎ ሲመሰክሩ ሃይማኖታቸውን ይገልጻሉ፣ አይዛብን ያስተምራሉ፣ ማርከውም ያመጣሉ። ለዚሁም ደግሞ ምስክርነታቸውን ሲሰጡ አብነት የሚያደርጉት መስቀል ላይ ምስክርነትን የሰጠና ስለእኛ፣ ስለነሱ ብሎ ስለ ዓለም ብሎ የተሰዋ የጌታችን የኢየሱስ ክርስቶስን ምስክርነት አብነት ያደርጋሉ። ዝንቱ ድሉ ለሞት ይላሉ። ቤት አይሁድ ኢየሱስ ክርስቶስ ምንም ሳያደርግ ሐሰት በአንደበቱ ያልተገኘበት ስለ እውነት ኖሮ ማለትም ዓለምን ከሐሰት ወደ እውነት ለማምጣት ከሞት ወደ ሕይወት ለማሻገር የራሱን ሕይወት ለመስጠት የመጣውን ምንም ነገር ሳይገኝበት፣ ዝንቱ ድሉ ለሞት ይሄ ለሞት የተገባ ነው ብለው መስክረውበታል። በሐሰት ሰማይታትም በሐሰት ተመስክሮባቸዋል። በሐሰት ቢመሰክርባቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በሐሰት ተመስክሮበታልና እሱን አብነት ያደርጋሉ። ሞት እንኳን ቢመጣ መስቀል ላይ የሞተ የድንግል ማርያም ልጅ ኢየሱስ ክርስቶስን አብነት ያደርጋሉና ሞትን በጥባት ይቀበሉታል ሰይፉ እሳቱ ስለቱ አያስፈራቸውም ከልብ ጨክነው ነው ሃይማኖታቸውን የሚመሰክሩ ጌታችን መድኃኒታችን ኢየሱስ ክርስቶስም መስቀል ላይ ሆኖ እንዲህ ብለዋል ሰማይታትን አብነቱ ነው በሱ ፈለግ እንዲከተሉ ለማድረግ ምናለ አንሰ በይንተ ዝንቱ ተወለድኩ ወበይንተ ዝንቱ መጻይኩ ከመ እኩን ሰማይ በይንተ ፅርቅ ስለ እውነት ምስክር ልሆን ስለዚህ ነገር መጣው፣ ስለዚህ ነገር ተወለድኩሎ ዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ ያስቀመጠልን ለዚህ ነው። በማቴዎስ ወንጌል ምዕራፍ 26ም አንድ ነገር ይናገራል። መሰይት ካል ኦ አባ መሰይት ካል አይልፋለ ዛቲ ጽዋ ባሕቱ ፈቃደ ዚአከ ይኩን ወአኮ ፈቃደ ዚአየ። ነገር ግን አባቶይ ቢቻልችን ፅዋ ከኔ ያሳልፋት፣ ነገር ግን ያንተ ፈቃድ ከኔ ፈቃድ የኔ ፈቃድ ካንተ ፈቃድ አንድ ሆኖ ይሁን እንጂ ለማለት ያንተ ፈቃድ እንጂ የኔ ፈቃድ አይሁን አለ። እንዲህ አይነት መከራ ሰማዕትነት ቢገጥማችሁ ሞት ቢገጥማችሁ ስደት ቢገጥማችሁ ይን አብነት አድርጉ እንዲህ ዓይነት መከራ ሲገጥማችሁ፣ ወደ እኔ ጸልዩ፣ እኔን አብነት አድርጋችሁ በጥብዓት መከራውን ተቀበሉ፣ ተስፋ አትቁረጡ ለማለት ይህን ቃል ተናግሮታል ማለት ነው። ስለዚህ ሰማዕታት ይህን ቃል አብነት አድርገው ስለ ስሙ መከራ ይቀበላሉ፣ ይሰደዳሉ። በሰይፍም በስለትም እንዲሁ በእሳትም ቢሆን መከራ ቢደርስባቸው ከልብ ጨክነው ጌታችን መድኃኒታችን ኢየሱስ ክርስቶስ አብነት አድርገው የእሱ ህይወት በእነሱ ህይወት እንዲገለጥ መከራ ሞትን ይቀበላሉ ማለት ነው። የሰማዕታቱ በረከታቸው ለኛ ይድረሰን። በተለይም ሰማዕታት በብዙ መንገድ መከራ የሚቀበሉ ቢሆንም በጉርጓድ መከራ የሚቀበሉ አሉ፣ እንደነ ቅዱስ ጎርጎርዮስ ያሉት በጉርጓድ ከ15 ዓመት በላይ መከራ ተቀብለዋል። ሌሎቹ ደግሞ ለአራዊት በመጣል መከራ የሚቀበሉ አሉ፣ እንደ ቅዱስ አትናቴዎስ። በተለይ ቅዱስ አትናቴዎስ ለአራዊት ተጥሎ ስጋውን በልተው ልቡ ብቻ ስትቀርተውት ይላል። ልቡን መብላት ያልቻሉት ኢየሱስ ክርስቶስ የሚል ስሙ ሕይወት መድኃኒት የሚል ስም ተጽፎበት ነበር እና ይህን መብላት አልቻሉም። እውነት ዛሬ በእኛ ልብ ላይ የተጻፈው ምን ይሆን? ልባችን እንፈትሸው። ጌታችን ማለትም እግዚአብሔር ሲናገር ልብህን ስጠኝ ይላል። ልብ የእግዚአብሔር ዙፋን ናት። ሁሉም ይፈልጋታል። እግዚአብሔር ለመኖሪያው እኛ ተቀድሰንና ከብረን ልንኖር እግዚአብሔር በልባችን ሲኖር አካላችን በሙሉ ይቀደሳል። ዓለም በልባችን ሲያደር ግን ርኩሰት በውስጣችን ይሆንና ከእግዚአብሔር ሕይወት እንለያለን እና ቅዱሳት ናቴዎስ በልቡ ኢየሱስ ክርስቶስ የሚል ልዩ ስም ተጽፎበት ነበርና ልቡን መብላት አልቻሉም። የእኛን ልብ ዛሬ የበላው ማን ነው? ዓለም ይሆን? ገንዘብ ይሆን? ሥልጣን ይሆን ምኞት ይሆን ወይስ ምን ይሆን? በብዙም ነገር ልባችን ይበላልና እግዚአብሔር አምላክ ልባችን ይመልስልን። ስለ ድንግልናቸው መከራ የተቀበሉ አሉ፣ እንደነ ቅዱስ ኢላሪያ ያሉ ከትልቅ ፎቅ ራሳቸውን ወርውረው የገደሉ፣ በዚህ ሰማይትን ንጽህናቸውን ላለማጉደፍ ንጽህናቸውን እንደያዙ ድንግልናቸውን እንደያዙ ሰማይትነትን የተቀበሉ አሉ። ሌሎችም በርካታ ሰማይታት አሉ። እንደነ ቅዱስ ጊዮርጊስ ያለው ደግሞ በሰይፍ እንደነቅዱስ መርቆሬዎስ በተለይም ህዳር 25 ቀን የምናከብረው ቅዱስ መርቆሪዎስ ሰማዕትነትን የተቀበለው በስለት ነው። በተለይም ቅዱስ መርቆሪዎስ አባቱ እናቱ አረማውያን ናቸው። በተለይም አያቱና አባቱ አውሬ እያደኑ ይመገ እንትኑ ይኖሩ ነበረ። ከዕለታት አንድ ቀን ገጸ ከለባት ወጥተው የቅዱስ መርቆሪዎስን አያቱን ሰብረው በልተው የቅዱስ መርቆሪዎስን አባት ሊበሉ ሲሉ የታዘዘላ መልአክ መጥቶ ከሱ መልካም ፍሬ ያለና እንዳትበሉ አዘዛቸው። ዙሪያቸውንም በእሳት አጠራቸው ይላል። ያን አውሬነታቸውን አቀዝቅዞላቸው የቅዱስ መርቆሪዎስን አባት እየተከተሉ ከመንደር ደርሰዋል። ሁለት ናቸው። በዚህም መሰረት የቅዱስ መርቆሪዎስ አባትና እናት አምነው ተጠምቀው ክርስትናን ተቀብለዋል። ቅዱስ መርቆሪዎስም ተወልዶ ነበር። የቅዱስ የቀደመ ስሙ ፕሉፓደር ነው። አምነው ክርስትናን ሲቀበሉ የቅዱስ መርቆሪዎስን አባት ኖህ፣ የቅዱስ መርቆሪዎስን እናት ታቦት፣ ቅዱስ መርቆሪዎስን ፕሉፓደር ነበር ስሙ፣ ቅዱስ መርቆሪዎስ ብለው ሰይመውታል ማለት ነው። መርቆሪዎስ ነው ስሙ ከክርስትና ታዲያ እነዚህ ሁለቱ ቅዱሳን እየኖሩ እንዳለ ጦርነት ይመጣል። በጦርነት ምክንያት እንግዲህ ቅዱስ መርቆሪዎስና የቅዱስ መርቆሪዎስ እናት ተማርከው ሄደዋል። የእሱም አባት በጦር ሜዳ እንዳለ እዚሁ ተደጋጋሚ ጦርነቶችን አድርጓል፣ ብዙ መከራ ደርሶበታል። ነገር ግን በኋላ ተማርኮ ሄዷል። በአንድ ላይ ተገናኝተዋል። በዛም ባለበት በሮም ነው ቅዱስ መርቆሪዎስ ተወልዶ ያደገው። በአጭር ታሪኩም በዛ እንዳሉ እንግዲህ ቅዱስ መርቆሪዎስ ከእናቱ ጋራ እንዲሁም ከአባቱ ጋር ተገናኝተዋል ማለት ነው። እንዲህ እያሉ ሲኖሩ የቅዱስ መርቆሪዎስ እናትና አባቱ አርፈዋል። በአባቱ ሹመት ምትክ ቅዱስ መርቆሪዎስን ሹሞታል ማለት ነው። በተለይም በዘመኑ የነበረው በዘመነ ሰማዕታት የነበረው ንጉስ፣ እስከፊው ንጉስ ዳኪዎስ ነው እና እሱን ቅዱስ መርቆሪዎስ ወደ ጦር ሜዳ ዘምቶ ጠላቱን ድል ያደርግ ነበር። ይሄ በተለይም አንዱ ገጸ ከለባት አንደኛው ሰማይትነትን ተቀብሏል ይላል። አንደኛው ቅዱስ መርቆሪዎስን ይረዳ ነበርና የታዘዘ መልአክ ምንድን ያለው? ቅዱስ መርቆሪዎስን ድል ነስተ ስትመለስ የፈጣሪህን ስም መጥራትን እንዳትረሳ ብሎታል። እንደተመለሰ ንጉሱ ለጣዖት ስገድ፣ ዕጣን ሰዋ ብሎታል። ይህን ሳይሰመው ወደ ቤቱ ሄዷል። ሌሎች መላሰኞች ቅዱስ መርቆሪዎስ አልመጣም ፣ ላንተ ጣዖትም አልሰገደም ዕጣንም አላጠንም አሉት። በዚህ ተቆጥቶ እንዲመጣ አዘዘው። ለምንድ ነው ለኔ አምላክ ማሰግደው? ለምንድ ነው ዕጣንም አታጥን ነው ያለው። ላንተ አምላክ አልሰግድም፣ ላንተ አምላክም ዕጣን አላጥንም። ግብስስ ጣዖት ነው። የእኔ አምላክ ሰማይና ምድርን የፈጠረ የሚታየውን የማይታየውን የፈጠረ እኔንም አንተንም የፈጠረ አምላክ ከድንግል ማርያም የተወለደ ኢየሱስ ክርስቶስ ነው። ያንተ ጣዖታት ግን ዓይን እያላቸው የማያዩ፣ እግር እያላቸው የማይሄዱ፣ እጅ እያላቸው የማይጨብጡ፣ አንደበት እያላቸው የማይናገሩ ናቸው። አማልክቲሆሙ ለአሕዛብ ዘወርቆ ዘብሩር ይላል ቅዱስ ዳዊት። የአሕዛብ አማልክቶቻቸው የወርቅና የብር ናቸው ብሎ እንደተናገረ፣ በእጃቸው ጠርበው የሚያመልኳቸዋሉ ከወርቅ ከብር እንደ ጥጃ ምስል አድርገው ቅርጹን አከናውነው ነው ያመልካሉና ማልክት ሆም ወላሃይዛብ ዘወርቅ ወዘብሮ ብሎ ተናግሯል። ስለዚህ አንተ ማልክት እነዚህ ናቸው፣ ለዚህ አምላክህ ለጣዖት አልሰግድም ብሎታል። በዚህ ተቆጥቶ መከራ ደርሶበታል በቅዱስ መርቆሪዎስ ላይ። በመጀመሪያ ደረጃ በርጥብ ሽመል እንዲቀጠቅጡት አድርጓል። ይህን መከራ ተሸክሞ አልፏል። ሁለተኛ ደረጃ በደረቀ የበሬ ቁርበት ጅራፍ እንዲገርፉት አድርጓል። ሥጋው ከአጥንቱ እስከሚለይ ድረስ ሥጋው እስከሚቆረስ ድረስ ደሙ እስከሚፈስ ድረስ ገርፈውታል። በዚህም አልተመለሰም። በሦስተኛ ደረጃ በሰንሰለት አስሮታል። በዚህም አልተመለሰም። ቅዱስ መርቆሪዎስ ታማኝነትን ጥብዓትን አንደኛ ታማኝነትን፣ ሁለተኛ ጥብዓትን፣ ሦስተኛ ፍቅረ ክርስቶስን በፍቅረ ሲመት አለመቀየርን፣ አራተኛ ጣይመ ዓለምን ንቆ ስለ እግዚአብሔር መሞትን እንዲህ አይነት ነገሮችን ያስተምረናል። ታማኝነት ማለት ለንጉሰ ሰማይ ወምድር ለክርስቶስ ታማኝ ነው። ለጊዜው እንኳን ገዥ ለነበረው ንጉሥ ታማኝ ነበር። የታዘዘውን ሥራ በጊዜው ፈጽሟል። ታማኝነት ማለት በሐሰት አለመጠለፍ ማለት ነው። ስለዚህ ይህን ታማኝነት በሁላችን እንደሚጠበቅ ያስተምረናል። ጥባት ማለት ስለ ክርስቶስ መከራን መቀበል፣ ልቡን አስጨክኖ በልቡ ክርስቶስን ማኖርን ይህን ያስተምረናል። በሶስተኛ ደረጃ ፍቅረ ክርስቶስ ማለት በፍቅረ ሲመሳ ይቀይር ያውልህ ብሎ ንጉሡ ያስታጠቀውን ያለበሰውን ልብስ ትቶለት ለጣዖታ አልሰግድም ብሎለታል። ምክንያቱም ያንተ ጣዖታት አይነ እያላቸው የማያዩ ጆሮ እያላቸው የማይሰሙ እግር እያላቸው የማይራመዱ እጅ እያላቸው የማይደስሱ ናቸው። ቅዱስ ዳዊትም እንደተናገረው አማልክት ሆሙን አሕዛብ ዘወርቆ ዘበሮር የአሕዛብ አማልክቶቻቸው ወርቅና ብር ናቸው ብሎ እንዳስቀመጠ ጣይማ ዓለም እንቆ ስለ እግዚአብሔር መሞትን ማለት ጣይማ ዓለም ምንድን ነው? ቅዱስ ኤፍሬም ሲናገር ይህን አማን መነኑ ሰማይ ጣይማ አለዛ ዓለም ሰማይታት የዚህን ዓለም ጣይም ናውቁ ይላል። የዚች ዓለም ጣይም ጣይማ ኃጢአት ነው። ኃጢአት የዚች ዓለም ጣይም ነው። ይሄን ንቀውታል። ወካዉ ደግሞ ደማቸውን አፈሰሱ ወታገሱ ሞተመሪ በይንተ መንግሥተ ሰማያት ስለ ብሎ መራራሞትን ታገሱ ይላል መራራሞትን ሲታገሱ እሳቱን፣ ስለቱን፣ ስደቱን፣ መራቡን፣ መጠማቱን ይሄን ሁሉ ታግሰዋል። ከዚህም በላይ ደግሞ የዚህ ዓለም ጣይም የሆነውን ኃጢአትን እየሸሹ ኑረዋል። አሁንኛ ልንታገሰው ያልቻል ው ምኞት የዝሙት ፍትት ይ ይጎዳናል ሰማይታቱ ይህን ድል ነስተውታል። በፍትወት ድል አልተነሱም። በጣይማ ኃጢአት፣ በዚች ዓለም ጣይም በሆነው በኃጢአት ድል አልተነሱም፣ ንቀውታል። ሰማይታት የዚህን ዓለም ጣይም ናቁ ሲባል ይህንን ነው የናቁት። የዓለም ጣይሟ ኃጢአት ነው። ኃጢአት ለጊዜው ይጣፍጣል፣ በኋላ ምረቱ ይከብዳል። ስለዚህ የኋላውን ምሬት ላለመሸከም የዓለም ጣይም የተባለ ኃጢአትን ንቀውታል ሰማይታቱ። እኛ ዛሬ ኃጢአትን ብንንቅ ኃጢአት የዓለም ጣይም መሆኑን ተረርተን ከኃጢአት ከፍቶት ከዚህ ብንርቅ፣ አቤት እንዴት አይነት ክብር እናገኛለን። ቅዱስ መርቆሪዎስ በመጨረሻ የሕይወት አክሊልን ተቀበለ ይለናል። የዓለምን ጣይም የተባለችው ኃጢአትን ንቆ ነው፣ እስከ አተለዋ ደፍቶ ነው። ስለዚህ ቅዱስ መርቆሪዎስን አብነት ማድረግ ያስፈልጋል። ቅዱስ የአምላካችን ፍቅሩ እንዴት ነው? ያስገድል መኑ ያድገን ነው ፍቅሩ ለክርስቶስ የክርስቶስ ፍቅር ከክርስቶስ ፍቅር ማን ይለየናል? ረሃብ ነው? ጽም ነው? ሰይፍ ነው? ሞት ነው? ማን ይለይናል? ይላል ቅዱስ ጳውሎስ። ሞትም አለያቸውም፣ ሰይፍም አለያቸውም፣ ስደትም አይለያቸውም፣ ሁሉም አለያቸውም። ሁሉንም ነገር ስለ ክርስቶስ ሆነዋል። ለራሳቸው ብለው የሚሰሩት ስራ የለም። አንድና አንድ ስለ መንግሥተ ሰማያትና ቤተ ክርስቲያኗን ለማትረፍ ስለ ቤተ ክርስቲያኗ ስለ ምእመን፣ ሌሎቹን አብነቱ ነው ወደ እነሱ ለማምጣት አሕዛብን ለማስተማር በአሕዛብ አደባባይ ስሙ ሕይወት መድኃኒት እያሉ መስክረውለታል። በአደባባይ ሲመሰክሩ አላፈሩም። በሰው ፊት ያፈረብኝን እኔ በአባቴ ፊት አፍርበታለሁ፣ በሰው ፊት ያላፈረብኝም እኔም አላፍርበትም ብሎ ባለቤቱ መድኃኒታችን ኢየሱስ ክርስቶስም እንደነገረን ሳይፈሩ ሳያፍሩ መስክረዋል። በዚህ ዓለም መከራ ቢገጥማችሁ ወክሉ ዘይቀትለክሙ ይመስሎ ከመዘ መሥዋዕት ያበውእ ለእግዚአብሔር። በዚህ ዓለም የሚገልላችሁ ለእግዚአብሔር መሥዋዕትን የሚያቀርብን ይመስለዋል ብሎ ባለቤቱም እንደተናገረው እነሱን እየገደሉ መሥዋዕት ያቀረቡ ቢመስላቸውም እንኳን እነሱ ግን ራሳቸውን ለሞት አሳልፈው በመስጠት እውነተኛ ምስክርነታቸውን ገልጸዋል። ስለዚህ የዚህ ዘመን ሰማዕትነት እነሱ ሞትን ተሸክመው ምስክርነታቸውን እንደገለጹ የዚህ ዘመን ሰማዕትነት ምንድን ነው? ምንድን ነው የዚህ ዘመን ሰማይትነት? አንደኛ ባለ ትዳር ትዳሩን በትክክል መምራት መቻል የሰማይትነት ነው። ትዳር በትክክል ሲከበር ባል በሚስቱ ሚስት በባሏ ጸንታ ስትኖር ጸንቶ ሲኖር ትዳሩን በትክክል ተቋም እንደሆነ አስበው ሲመሩት አቤት እንዴት አይነት ሽልማት አለው! እንደ አብርሃም እንደ ይስሐቅ በመጨረሻው ዘመን ከብሮ መኖር ይገኛል ማለት ነው። ትዳሩን በትክክል ያላከበረ ግን እግዚአብሔርን አከብረዋለሁ እግዚአብሔርን እወደዋለሁ ቢል በእግዚአብሔር ላይ ይሳለቃል ይሳለቃል። ስለዚህ ትዳርን አክፍሮ መያዝ የዘመኑ ሰማዕትነት መሆኑን አስበን ትዳር በትክክል መምራት ባለ ትዳሮች ይመለከታል። ሁለተኛ ልጅን በትክክል ማሳደግ አውሬን ከማሳደግ ይልቅ፣ አንዳንዱ ሰው አሳደግኩ እየመሰሉ አውሬ ያሳድጋል፣ መጨረሻ ዞሮ ራሱን ይበላል። ስለዚህ ኦርቶዶክሳውያን ልጆቻችን ስናሳድግ በትክክል ማሳደግ መቻል የዘመኑ ሰማይትነት ነው። ልጆች በምን እንደሚበሉ አናውቅም። አባት ልጁን እናት ልጇን እንዴት ያውቋቸዋል? እንዴት እናውቃቸዋለን? ልጆቻችን የምንረዳበት መንገድ እንዴት ነው? ልጅን ተረድቶ በትክክል ማሳደግ የዘመኑ ፍጹም ሰማይትነት ነው። በሶስተኛ ደረጃ ወጣት ወጣትነቱን ጠብቆ ቢያድግ ይሄ ሰማይትነት ነው። አንድ ድንግል ሴት ድንግልናዋን ጠብቃ እስከ ክብሯ ድረስ ትዳር ብትይዝ አቤት ይሄ እንዴት አይነት ሰማይትነት ነው! ወጣት በወጣትነቱ ሳይወርቅ ወጣትነቱን ለእግዚአብሔር አስገዝቶ ራሱን ገዝቶ ቢኖር ወለሰ በኢየሱስ ክርስቶስ ሰቀሉ ስጋሁም ስለ ፍቶቶ በኢየሱስ ክርስቶስ ያሉት ስጋቸውን ከክፉ መሻቱ ጋር ሰቀሉት ይላል። ፍቶታ ስጋውን ሰቅሎ በክርስቶስ ኖሮ ለክብር ቢበቃ ይሄ ሰማይትነት ነው። ባለስልጣን ስልጣኑን በትክክል ቢጠቀምበት ድሃ ተበደለ፣ ፍርድ ጎደለ ብሎ እውነትን ቢፈርድበት አቤት፣ እንዴት አይነት ሰማይትነት ነው። ይህንን ስልጣኑን በትክክል ለሀገር፣ ለወገን፣ ለቤተ ክርስቲያን በትክክል ሰው እንዴት ብሎ እየኖረ እንዳለ በግፍ ለሚታረዱ ቢጠቀመውና በእውነቱ በትክክል አድርጎ ስልጣኑን ቢመራበት ሰማይትነት ነው። ሰው ዛሬ በትክክል የተሰጠውን ነገር ባለመጠቀሙ ምክንያት በግፍ መከራ እየተቀበለ ስለሆነ፣ ስለዚህ እያንዳንዱ አካል ድርሻ አለው ማለት ነው። ባለትዳር በትዳሩ ልጆችን በትክክል በማሳደጉ ወጣት በወጣትነቱ፣ ባለስልጣን በስልጣኑ፣ ሌላውም እንደዚሁ ካህን በክህነቱ፣ ዲያቆን በድቁን ነው። ክህነቱን በትክክል ካህን ቢጠቀም ዲያቆን የተሰጠውን ጸጋ በትክክል ቢጠቀም መምህር መምህርነቱን በትክክል ቢጠቀም ይሄ እንዴት አይነት ሰማይትነት! ሁሉም በተሰጠው ልክ መጠቀም ቢችል ይሄ ሰማይትነት ነው። ስለዚህ ሁላችንም ቢሆን በተሰጠን ጸጋ መጠቀምና ማገልገል ብንችል ሰማይትነት መሆኑን አውቀን መረዳት ያስፈልጋል፣ ማለት ነው። አምላከ ቅዱሳን ሰማይታቱ ሰማይታቱ በትክክል ሰማይትነታቸውን መወጣት እንደቻሉ ሁሉ የነሱን በረከት ለእኛም ሚያድለን ቅዱስ መርቆሪዎስ ባስሊዮስና ቅዱስ ጎርጎሪዎስ በእስር ቤት እንኳን በመከራቸው ዘመን ሁነው ቢጠይቁት ሀሳባቸውን፣ ጥያቄያቸውን መልሶላቸዋል። ኡልያኖስ መከራ ሲያደርስባቸው እስር ቤቱ ላይ ሆነው ቅዱስ መርቆሪዎስ እና ቅዱስ ጎርጎሪዎስ ጸልየው ጠላታቸውን ቅዱስ መርቆሪዎስ አጥፍቶላቸዋል። ጠላታቸውን እና ስዕሉን ጠይቀውታል። ጠላታችን አጠፋህልን ሲሉት ከመኦሆዘይብ ይላል ኦ አዎ እንደማለት፣ ስዕሉ ጎንበስ ብሎ አሳይቷቸዋል። ይሄ ልዩ የሆነ የቅዱስ መርቆሪዎስ ተአምር ነው። ሰማይታቱ እንዲህ አይነትን ልዩ የሆነ ተአምር ስለሚያደርጉ ቤተክርስቲያን፣ ከክብራቸውም ተነስታ ታቦት ቅርጻ፣ ቤተክርስቲያን አንጻ፣ ጸበል በስማቸው ባርካ ልጆቿን ትጠብቃለች ማለት ነው። ለዛ ነው እኛም ሰማይታቱን ምናክብራቸው እንዲህ አይነት ክብር ስላላቸው በእነሱ ቃል ኪዳን ተጠብቀን ስለምንኖር ነው። ምላከ ቅዱስ ጊዮርጊስ አምላከ ቅዱስ መርቆሪዎስ እያልን የምንጠራቸው በተለይም ኅዳር 25 ቀን ልዩ የሆነ የቅዱስ መርቆሪዎስ ዓመታዊ በዓሉ ነውና፣ ስለዚህ በትክክል የሰማይታትን በዓል ማክበር ያስፈልጋል። ወይ ወይ ሀፍር ከመይት ፈሃል አምላኮም አምላከ ቅዱስ መርቆሪዎስ ተብሎ ሲጠራ እግዚአብሔር አያፍርባቸውም ስለ ስሙ ሙተዋልና፣ ስሙን በዓለም አደባባይ በአሕዛብ አደባባይ ሳያፍሩ ሳይፈሩ ሕይወት መድኃኒት ብሎ መስክረዋልና፣ ስለዚህ የቅዱሳን ሰማይታት በረከታቸው ይደርብን። ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ፣ የክርስቶስን ሞት ተሸክመን እንዞራለን። ሞቱ ሳያስፈራን ስደቱ ሳያስፈራን በተለይም በግፍ እየታረዱ በግፍ ቀባሪ እንኳን አተው ሥጋቸው በየአደባባዩ የተዘረረ የሚገኙ ሰማይታቱን በክብር ያሳርፈልን፣ ከእነሱ በረከት ያሳትፈን፣ በቸርነቱ ይጠብቀን፣ ያስተማረን ይመከረን። የቅዱሳን አምላክ ስሙ የተመሰገነ ይሁን። ይቆየን